እግዚአብሔርን ቃል ስንነግራቸው አልሰማ ብሎ ያበላችሁት ሁሉ ጉዳይ ዲያ የሚባለው የኦርቶዶክስ ኦርቶዶክስን ወክሎ እስልምና ላይ ሲከራከር የነበረው ጉዳይ ዲያ ያ ከአላህ ለአላህ ወደ አላህ አለ። የኦርቶዶክስ መጨረሻቸው መስለም ነው። ለዚህ ነው አንድ ማዕት ህዝብ እየሰለመ ያለው። ቃለም ወርቅ አይተንፍሱ። ይቅርታ ኤርሚያስ ማለት ነው። ትናንትና ጉዳይ ዲያ የተባለው ወገናችን ሰለመ የሚባለውን ዜና ከሰማ በኋላ ኤርሚያስ በኦርቶዶክሶች ሙድ ይዞ ኦርቶዶክሶች እየሰለሙ ነው ብሏል። ፕሮቴስታንቶችም እየሰለሙ ነው። ምክንያቱም ደግሞ በፕሮቴስታንትና በኦርቶዶክስ መካከል ምንም ልዩነት የለም። ኦርቶዶክስ ኢየሱስን ፈጣሪ ነው፣ እግዚአብሔር ወልድ ነው፣ መመለክ አለበት እንደምትል ሁሉ ፕሮቴስታንትም ኢየሱስን እግዚአብሔር ወልድ ነው፣ ፈጣሪ ነው፣ መመለክ አለበት ትላለች። ስለዚህ ተመሳሳይ ናቸው። የሚሰልሙትም ፕሮቴስታንቶች ናቸው ማለት ነው። ኢየሱስ ፈጣሪ ነው እግዚአብሔር ወልድ ነው መመለክ አለበት የሚለው አስተምሮ ከሐዋርያት ከነቢያት፣ ከመጽሐፍ ቅዱስ የተገኘ አይደለም። ኢየሱስ ክርስቶስ ካረገ ከ325 ዓመት በኋላ 325 ላይ በኒቅያ ጉባኤ ላይ የክርስትና መነኮሳትና ቀሳውስ ተሰብስበው በእጅ ብልጫ አትናቴዎስ ኢየሱስን ፈጣሪ አድርገው ደነገጉ፣ ወሰኑ። ከዛ በኋላ ህዝቡ ኢየሱስን ፈጣሪ አድርጎ የያዘ፣ በዚህ ደግሞ ፕሮቴስታንት ታምናለች። አትናቴዎስን ቅዱስ አትናቴዎስ ብላ ታምናለች ፕሮቴስታንት። ታዲያ በፕሮቴስታንትና በኦርቶዶክስ መካከል ሰፊ ልዩነት እንዳለ አድርገህ የምታሳየው ትንሽ አይሸመምህም እንዴ? አንተ በአትናቴዎስ አታምንም እንዴ? ኢየሱስን እግዚአብሔር ወልድ የምትለው እኮ ከአትናቴዎስ በጥንት ዘመን ከነበሩ የክርስቲያን መነኮሳትና ቀሳውስት የፍልስፍና ውጤት የሆነውን ኢየሱስ እግዚአብሔር ወልድ የተባለ ኢየሱስ እኮ ነው የምታመልከው። ኦርቶዶክስም እንደዛው ማንም ሰለመ፣ ማንም ሰለመ፣ ለእስልምና የሚጨምር የሚቀንስ የለም። እኔ ከጉዳይ ዲያ ሰለመ እልል ኩልል እያልኩኝ ጮቤ አረግጥም። የሚሰልመው ለራሱ ነው፣ የልቡን የሚያውቀው ፈጣሪ ነው። ነገር ግን ከጉዳይ ዲያ መውሰድ አንዲት ነጥብ አለች። እሱ ምንድን ነው? ከእስልምና ስህተትን ለማግኘት ጉድጓድ ስቆፍር ኖርኩኝ አለ። አስባችኋል። ክርስትናው ላይ በፕሮቴስታንት ብለው በኦርቶዶክስ በኩል ንፅፅር እናደርጋለን የሚሉት ያው የንፅፅር ክህሎት የላቸውም ያኔ አፖሎጂስትንን ይላሉ ደግሞ እኮ የአፖሎጂስት ሥራቸው ምንድን ነው እውነትን ፍለጋ ሳይሆን ስህተት ፍለጋ ነው ልክ አንተ ኦርቶዶክስን የተሳሳተችን ለማስመሰል መሰል እገዳትና ተአምራት ስትጎረጉር እንደምትሎ ማለት ነው ጉዳይ ዲያም ያንን ነው እውነት ያፈረጠው መልካም ልብ ይኑርህ። እኛ ሙስሊሞች የትኛውንም ሃይማኖት ስህተት ለማሳየት አይደለም የምንወጣው፣ እናንተ ስህተት ፍለጋ ብላችሁ ስታወላግዱት የምትሉትን ስም ስናስተካክል ነው የምንኖር። የእኛ ስራችን ይሄ ነው። እኔ ለማንም ሰው የማስተላልፈው መልእክት ምንድን ነው? ሁልጊዜም መልካም ልብ ይኖራችሁ፣ ንጹህ ልብ ይኖራችሁ። ንጹህ ልብና መልካም ልብ ረፍት አለሁ። ካፊሮች በእስልምና ላይ ጥፋት ፍለጋ ስህተት ፍለጋ ስትቆፍሩ ውላችሁ ይህሊና እረፍት እንኳን አላገኛችሁም።